ምዕራፍ 16። ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜምፊቦስቴ ባሪያ ሲባ ሁለት መቶ እንጀራ፣ አንድ መቶ ዘለላ ዘቢብ፣ አንድ መቶ በለስ፣ አንድ አቁማዳም ወይን ጠጅ የተጫኑ ሁለት አህዮች እየነዳ ተገናኘው። ንጉሡም ሲባን፣ ይህ ምንድን ነው? አለው። ሲባም አህዮቹ የንጉሡ ቤተሰቦች ይቀመጡባቸው ዘንድ፣ እንጀራውና በለሱ ብላቴኖቹ ይበሉ ዘንድ፣ የወይን ጠጁም በበረሃ የሚደክሙት ይጠጡ ዘንድ ነው አለ። ንጉሡም የጌታ ልጅ ወዴት ነው? አለ። ሲባም ንጉሡን፦ እነሆ የእስራኤል ቤት ዛሬ የአባቴ መንግሥት ይመልስልኛል ብሎ ከኢየሩሳሌም ተቀምጧል አለው። ንጉሡም ሲባን እነሆ ለሜምፊቦስቴ የነበረ ሁሉ ላንተ ይሁን አለው። ሲባም እጅ እነሳለሁ ጌታዬ ንጉሥ ሆይ በፊትህ ሞገስ ላግኝ አለ። ንጉሥ ዳዊትም ወደ ብራቂም መጣ። እነሆም ሳሚ የሚባል የጌራ ልጅ ከሳዋል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ፣ እየሄደም ይረግመው ነበር ወደ ዳዊትና ወደ ንጉሡ ወደ ዳዊት ባሪያዎችም ድንጋይ ይወረውር ነበር። በንጉሡም ቀኝና ግራ ሕዝቡ ሁሉና ኃያላኑ ሁሉ ነበሩ። ሳሚም ሲረግም ሂድ፣ አንተ የደም ሰው ምናምንቴ፣ ሂድ። በፋንታው ነግሰሃልና እግዚአብሔር የሳኦልም ቤት ደም ሁሉ መለሰብህ። እግዚአብሔርም መንግሥት ለልጅ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል አለ። የጽሩዩም ልጅ አቢሳ ንጉሡን ይህ የሞተ ውሻ ጌታዬን ንጉሡን ስለምን ይረግማል? ሊሂድና ራሱን ልቁረጠው አለው። ንጉሡም እናንተ የጽሩያ ልጆች እኔ ከናንተ ጋር ምን አለኝ? እግዚአብሔር ዳዊትን ስለወ ብሎ አዞታልና ይርገመኝ። ለምንስ እንዲት አደርጋለህ የሚለው ማን ነው አለ። ዳዊትም አቢሳንና ባሪያዎቹን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል፤ ይልቁንስ ይህ የብንያም ልጅ እንዴት ነዋ! እግዚአብሔር አዞታልና ተዉት፣ ይርገመኝ። ምናልባት በዚህ ቀን መከራዬን አይቶ ስለ ርግማኑ መልካም ይመልስልኛል አላቸው። ዳዊትና ሰዎቹም በመንገዱ ይሄዱ ነበር። ሳሚም በተራራው አጠገብ በእርሱ ትይዩ እየሄደ ይራገም ድንጋይም ይወረውር ትቢያም ይበትን ነበር። ንጉሡና ከእርሱም ጋር የነበረው ሕዝብ ሁሉ ደክመው ነበር፣ በዚያም አረፉ። አቤሴሎምና ሕዝቡ ሁሉ፣ የእስራኤልም ሰዎች፣ አኪጦፌልም ወደ ኢየሩሳሌም መጡ። የዳዊትም ወዳጅ አርካዊ ኩሲ ወደ አቤሴሎም በመጣ ጊዜ ኩሲ ሺህ ዓመት ያንገሥህ አለው። አቤሴሎምም ኩሲን ስለ ወዳጅ ያደረግከው ቸርነት ይህ ነውን? ከወዳጅ ጋር ያልሄድክ ስለ ምንድን ነው አለው። ኩሲም አቢሶሎምን እንዲህ፦ አይደለም ከእግዚአብሔር ከዚህም ሕዝብ ከእስራኤልም ሰዎች ሁሉ ለተመረጠው ለእርሱ ሆናለሁ፣ ከእርሱም ጋር እቀመጣለሁ። ዳግምም የማገለግል ለማን ነው? በንጉሥ ልጅ ፊት አይደለምን? በአባት ፊት እንዳገለገልኩ እንዲሁ ባንተ ፊት እሆናለሁ አለው። አቢሰሎምም አኪጦፌልን ምከሩ ምን እናድርግ አለው። አኪጦፌልም አቢሰሎምን ቤቱ ሊጠብቁ ወደ ተዋቸው ወደ አባት ቁባቶች ግባ፣ እስራኤልም ሁሉ አባትን እንዳሳፈርኸው ይሰማሉ፣ ካንተም ጋር ያሉት ሁሉ እጃቸው ይበረታል አለው። ለአቢሰሎምም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። በዚያም ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደ መጠየቅ ነበረች። የአኪጦፌልም ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲህ ነበረች።